የጉራጌ አርሶ አደሮች ቤት ሲሰሩ በፍጹም ድንበር አይሻገሩ። ሁሉም ቦታ አንድ ቀን መኪና ገብቶ አያውቅም። ግልክ መኪና መንገድ የሚመስል ግን ይተዋል። የኔ አጥር፣ የሚቀጥለው አጥር፣ የሚቀጥለው አጥር ጋር ክፍት መሃል ላይ አለ። ቦታው መኪና የለውም ግን አንድ ቀን እንኳን ከሆነ በሚል ይመስለኛል። በሁሉም ቦታ ግን ፕላንድ የሆነ ነገር ታያላችሁ። ገጠር ውስጥ ከተማ እንዲያመኑን አላውቅም። ዲዛይን ከመስራት በላይ የኛ ገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ማምጣት ለማምጣት ነው። አምስት በስድስት ስድስት አመት የህግ አስከባሪውን ሳታይ ህጉን ባህልህ አርገህ መመራት እሱን እኮ ስልጣኔ የምንም ነገር የለውም። የስልጣኔ ህግ አወጡ፣ ባህላዊ ዳኞቹ ያን ህግ ባህል አደረጉት፣ በዛ ባህል ህዝቡ ተመራ። ከዚህ በላይ ስልጣኔ ምን አለ? ስልጣን እኮ ይሄ ነው። በቃ ሌላ ምንም ትርጉም የለውም። ስልጣን ይሄ ነው። ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይሄ፣ መጀመሪያ ማየት ያለ ይቻላል ወይ? አዎ፣ ይሄው ማህበረሰቡ ያውቃል ወይ? አዎ፣ ይሄው ለዚህ የሚሆን ህግ አለን ወይ? አዎ፣ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ፣ ይሄው። ይሄን የጠበቃችሁ ይህን የሰራችሁ ይሄን ያስከበራችሁ ሽማግሌዎች እናንተ ናችሁ የሰለጠናችሁ እኛ መሰልጠና አቅቶን ነው መንገዶችን ሁሉ ቀንሰን ቀንሰን ቀንሰን ቀንሰን ቀንሰን ያው አሁን መኪና ማሳለፍ እስኪያቀተን ድረስ ይሄን ጠብቃችሁ ሂዱ ለልጆቻችሁ ንገሯቸው ስልጣኔ ይሄ ነው እኔ እንዲህ አይነት ቦታዎችን ያየሁት ስዊዘርላንድ ይሄንን ደግሞ የተንከባከባችሁ ወጣቶች አባቶቻችን እሴት ነው ብላችሁ እናንተ ትመሰግናላችሁ ስለያዩት በጣም ጀፎረ ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል። ሲጀምሩት አንደኛውና ትልቁ ነገር በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። በሚንቀሳቀሱበት ወቅት ይሄን ጀፎረ ታሳቢ ያደረገ ዋናውን ሀሳብ መውጫ መግቢያ፣ መሄጃ መመለሻ ታሳቢ ያደረገ እይታ። አረፋ ይምጣ መስቀል ይምጣ ገና ይምጣ ፋሲካ ይምጣ ከበሯቸውን ይዘወተው የሚይዙትን ይዘወተው ደስታቸውን የሚያበስሩበት ቦታ ነው። ሀዘን እንወጣበታለን፣ ለሰርግ ጊዜ እንጠቀምበታለን፣ ሰው ሲጣላ እናስታርቅበታለን። ዝናብ ሲበዛ ዝናብ አጥሮ ደግሞ ፀሐይ ሲሆን ምልጃ ወደ እግዚአብሔር የሚቀርብበት ከዚህ ባሻገር ደግሞ ከየቤቱ የሚወጡ እንስሳት አሉ። እነዚህ እንስሳት በማህበር ነው የሚጠበቁት፣ የሚታገዱት። ከእያንዳንዱ ቤት እያወጣ ለእረኛው የሚያስረክቡበት ጀፎረ ይህን ያህል ዥር ወይም ዘንግ፣ አንዱ ዘንግ ሶስት ሜትር ከሩብ ነው። በዘንግ ለክተን ስድስት ዘንግ ወይም አስራ ሁለት ዘንግ ይሁን እንዴት እንለካው? ከመሃል የቆርቅየ ወይም የመሃል ቅየ የሚባል አለ። መሃል መነሻ፣ መሃል የቆርቅየ ወይም የሂን ቅዬ ይባላል። ከዚህ ተነስተው ወደ ደቡብ ወይም ወደ ሰሜን ወደ ወደ ምስራቅ ወይም ወደ ምዕራብ ይለካሉ። ሶስት ሜትር ተኩል ወደዛም ሶስት ሜትር ተኩል ይለካሉ። ተለካ ማለት ተወሰነ። ማንም ሰው ከዛ ተለክቶ ከተሰጠው ቦታ አንድ ስንዝር ማለፍ አይችልም። አሁን አዲስ አበባ ላይ የተሰራው ያለ ኮሪደር ልማት ጉራጌ ጥንት ጀምሮታል። ያኔ አርክቴክቸር የለም፣ ሲቪል ኢንጂነር የለም፣ ኮተም ኢንጂነሪንግ የተማረ ሰው የለም ወይም ሌላ ኢንጂነሪንግ ሳይንስ ያጠና ሰው የለም። በተፈጥሮ ግን ከላይ መክሊት ተሰጥቷቸው በኢንጂነሪንግ ሳይንስ ተቀርጸው የተሰሩ ምንም መምህር ሳያስፈልጋቸው ከፈጣሪ የተማሩ አባቶች ዘልቀው አስቀምጠውታል። ተመልከቱ። ምናልባት በሄዳችሁበት አካባቢ አሁን ከወልቂጤ ሆሳና በሚሄደው መንገድ ላይ እኮ መንገዱ ሲሰራ እኮ አንድ አጥር አልፈረሰም። አንድም ቤት አልተነካም። እዚያ አካባቢ በጣት የሚቆጠሩ አዛውንት አባቶች የሚያውቁት የመሀል ድንጋይ አለ። እዛ ዳር ላይ ደግሞ ሌላ ድንጋይ አለ። ስንት ድንጋዮች አሉ? ሶስት። ምን ይባላሉ? ቅየ ይሄኛው ምን ይባላል? መጉራግኛ የሞረቅየ ይባላል። የዳር ድንጋይ ጠባቂ ማለት ይሄ ደግሞ ምን ይባላል? የሽንቅየ ልብ ይሽን ማለት ልብ ማለት መጉራግኛ፣ ልክ እንደ ልብ መሀል ጠብቆ የሚያኖር ማለት ይሽንቅ ይባላል። እዛ ጋር ሞስ ተቻገር፣ ያኛው የሞረቅ ይባላል። እርግማን አለው ቃል አለ። በጣም የሚገርማቸ ቃል አለ። አሁን ይሄ የሚጠበቀው በሚሊሻ በፖሊስ በአቃቢ በምናምን በምናምን አደለም እኮ በቃል ነው የሚጠበቀው። ይሄ መሬት ምንድነው ቃላቸው፣ ከዚህ መሬት ቆንጥሮ ወደ ግቢ ያስገባል። ካረባ አይባረክል ተረግሟ። ምናልባት ከዚህ አካባቢ ወጥቶ ድንበሩን አልፎ የመጣ ከሆነ ይሄ ሰውዬ ምን ይደረጋል? ያ የሰራው ያ ያፈራው በሙሉ ለቀበሌ ህዝቡ ውስጥ ይደረጋል። ቤት ራሱ የገነባበት ከሆነ ያ ቤት ተፈርሶ ለቀበሌ ልማት ገብ ይደረጋል። ከዛ በኋላ አጥሩ በቦታው ላይ ተወስዶ ድንጋዩ ተተክሎ ማስጠንቀቂያ ተሰጥቶት ያ ቦታ እንዲጠበቅ ይደረጋል። አጥር አልፈረሰም። ለምን ነው ያልፈረሰው? ዛሬ አርባና አምሳ ሜትር ሲባል የተቀመጠው የሚሰራው ስራ እኮ ጉራጌ ቀድሞ ሰርቶታል። እስከ መቶ አምሳ ክንድ ድረስ ጀፈሮ አውጥተዋል። ለምን አደረገ? እንግዲህ እንደ ትንቢት ይሄ የመቶ ዓመት የሁለት መቶ ዓመት የሶስት መቶ ዓመት እቅድ ሳይሆን የሰው ልጅ እስካለ ጊዜ ብለው በህይወት እስካለ ጊዜ ድረስ ምድር እስካለች ጊዜ ድረስ ይህ ነገር ያስፈልጋል ብለው አባቶች በራሳቸው ጥበብ በራሳቸው መክሊት በራሳቸው ተሰጥኦ የሰሩት ስራ ተመልከቱት እስቲ። አሁን ይሄ አሁን አጥሩ ስትመለከቱት በመሀንዲስ የተሰራ ነው የሚመስለው። ግን መሀንዲስ እኮ የለም ያኔ። ሜትር እኮ የለም የሚገርማቸው ለምን ያደረጉት? በማድረጋቸው ምን ሆነ? አሁን ምርጥ ተሞክሮ የሚቀመርበት ሆኗል ማለት ነው። ቅርሶች ስለሆኑ ነው። ለትውልድ የሚተላለፍ ነገር ስላደረጉ ነው። አንዳንድ ቦታዎች ሄደን አይተናል እኮ አንድ መቶ ኪሎ የተጫነች አህያ ኮ እንደዚህ የማታሳልፍ ቦታ አለች። ያቺም ጀፎሮት ልትባል ትችል ይሆናል። በእኛ እይታ ጀፎሮ ቢያንስ ከአርባ እስከ ሃምሳ ሜትር እስከ ስልሳ ሜትር ድረስ መሙላት አለበት። ጀፎሮ ገደል ወንዝ ተራራ ካልከለለው በስተቀር ኮ በቃ ይችን እስከ ደቡብ ኢትዮጵያ ድረስ እንድትወስድ ተደርጋ ነው የተሰራው። እዚ ሲሄድ ምናሉ ከተማ አካባቢ ሊዘጋ ይችላል እንጂ ጉራጌ ዞን ውስጥ ካለ ግን ይሄ ነገር ይገናኛል። ይሄ ጥበብ ቀላል ነገር አይደለም። ስለዚህ ይህ ለሀገር ትልቅ ትሩፋት ነው። ቤት አይፈርስም፣ አጥርም አይፈርስም። መንገድ ይሰራ ቢባል አሁን እዚህ ጋር በቃ ወይ በዛኛ ጎን ወይ በዚኛ ጎን መንገድ ይወጣል። በቃ የሚፈርስ ነገር የለም እኮ የሚበላሽ ነገር የለም። ሀብት አይፈርስም። የተቀመጠ ነገር ንብረትን የሚወድም ነገር የለም። መልሰ የምትገነባው ነገር የለም። የነበረው ይዞ ማቆየት ሁለተኛ ሱ ብቻ አይደለም ሲያረንጓዴነቱ ይዩታ ውብ ምቹ ሳቢ ነው ለመኖሪያነት በጣም የሚያጓጓ ነው። እዚህ አካባቢ ምናልባት መቶ ላላየ ሰው እኮ እንዴ እንዲ እዚህ አካባቢ ለተወሰነ ጊዜ ብቆይ መቆየት ነበረብኝ ብቆይ የሚልበት ሁኔታ ይፈጠራል። ለምንድን ነው ይሄ መቀራመት የለም ጥበቃው ደግሞ በቃል ኪዳን ስለሆነ ነው። ስለዚህ እኛ አባቶች በጥበብ ተሞልተው በጥበብ ተከሽ ነው የተሰሩ ነበሩና ሰርተው ደክመው ለፍተው በቃል አስረው አስቀምጠዋል። አሁንም ግን ሌላው ኢትዮጵያ ክፍል በሙሉ በዚህ ልክ ቢሰራ ሀገራችን ካደጉ ሀገሮች ሰርታ ለመኖሪያነት ለመጓጓዣ ምቹ የሚሆን ነገር መፍጠር ይቻላል። ሌሎችም አካባቢ በዚህ ቢሰፋ የሚል ነገር አለኝና እንደው ከማስፋታቸው በፊት የተወሰኑት መጥተው ራሱ ያለው ነገር ቢያዩ ዝም ብለውም በሚዲያ የሚታየው ነገር ላይ እውነት ላይ መስላቸው ይችል ይሆናል የተጨመረበት ወይም ደግሞ እንደዚህ የሆነ የተደረገ ነገር ሊመስለው መጥተው አይተው ሌሎችም አካባቢ በዚህ ልክ ቢያሰፉት ጥሩ ነው የሚል ነገር አለኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ለዚች ምድር የሆነ ተአምር የተፈጠሩ ሰው ናቸው በእኔ እይታ። ምክንያቱም አላማቸው በሙሉ ከአእምሯቸው የሚፈልቀው ነገር ሁሉ ስንመለከተው ለሰው ልጅ የሚደንቅ እይታ ያላቸው በጣም አርቆ የሚያስቡ ትልቅ የሀገር መሪ ናቸው ብዬ ላለሁ በግሌ ትልቅ የሀገር መሪ ኢትዮጵያ ልትጠፋ ስትል ልትበተን ስትል ልትፈራረስ ስትል የመጡ መሪ ናቸው ብዬ ተስፈረጋለሁ ስለ እውነት ነው የምናገሩ ይሄ ምንም ማጋነን አይደለም አሁን ለእናንተ ለሚዲያ ብዬ ለሚዲያ ሽፋን ብዬ ሳይሆን የትም ቦታ በየትም ስፍራ ማንኛውም ጊዜ እሱ ብቻ አይደለም እግዚአብሔር ከሰማኝ በጸሎት የሳስብ ጭምር አስባቸዋለሁ። ስለዚህ የኮሪደር ልማት ብለው ሲያስቡ ትናንት ሲንቁን ትናንት ሲያንቋሽሹን ትናንት አንገታችን እንዲ እንዲደፋ የሚያደርጎ የነበሩ ሀገሮች ኖ እኛም እኮ መስራት እንችላለን፣ ሰፊ መሬት፣ ሰፊ ሀብት፣ ሰፊ እውቀት፣ ሰፊ ችሎታ አለን ብለው ነው የጀመሩት። በመጀመራቸው ዛሬ አንዳንድ አፍሪካና አውሮፓ ሀገሮች እኮ ለእይታ ጭምር እየመጡ እያየን ነው። ስለዚህ ይሄ ኮሪደሪ ልማት ልክ አዲስ አበባ እንደተጀመረ በሙሉ ሁሉ ክልሎችም ወረዳዎችም ቀበሌዎችም ጭምር ሳይቀር ወርዶ እንዲሰፋ ቢደረግና ይህን ተሞክሮ ደግሞ ለክልሎችም ኢትዮጵያ ውስጥ ያሉ ክልሎች አመራሮች በሙሉ እንዲያዩት እንዲገነዘቡት ተደርጎ ይህ የሚሰፋ ኢትዮጵያ ሀገራችን እውነትም ውብ ናት፣ እውነትም ታላቅ ናት። ታላቅ ነበርን፣ ታላቅም እንሆናለን የሚለው ግብ እንደርሳለን ብዬ ተስፋ አደርጋለሁና በጣም በጣም በጣም በጣም እጅግ አድርጌ ያመሰግናለሁ። ልጅነትን ውብ ያደረግኩበት መንደር ነው። ይኸውም በሰርግ በአውዳመት በመስቀል ወተን በመፈንጨት በመዝለል በመታገል በመዋቀስ ጥር ሳንሳበር ይኸ ለዚህ እድሜ ደርሰናል እና መንደራችን የእኛ ውበታችን ነው ውበታችን ነው። ተምረን ያደግንበት ነፋሻ በሚሆንበት ሰዓት ደብተራችን ይዘን ቤት ውስጥ አይደለም ሜዳው ላይ ወጥተን ተኝተን በደረታችን ተኝተን ነው ሶስት አራት ሆነን አንድ ሁለት ሆነን በመጠያየቅ ለቁም ነገር ያበቃችን መንደራችን። ቀደምት የነበሩ አባቶቻችን ትልቅ ትልቅ ቅርስ አስይዘውናል። እዚህ ጀፈሮ ላይ እኔ በብዙ ነገር ከአባቶቼ ኋላ ቁጭ እያልኩ ብዙ ነገሮችን አይቻለሁ። በተለይ ባህላዊ ዳኝነት፣ ጥል የማስወገጃ ቦታ ነው ጀፈሮ። በአጠቃላይ ጥል የማስወገጃ ቦታ ነው። ማንም ሰው ከተጣላ መጥቶ ጀፈሮ ላይ ነው። ይሄ ጀፈሮ በነገራችን ላይ እንዲሁም ብቻ መዘርጋት አይደለም፣ የሰላምም ቀጠና ነው። ለሰላምም መወያያ ቦታ ነው። ሰላማዊ ኑሮ ለመኖር እዚህ ትንሽ የለ ትልቅ የለ። ሁሉም ተያይዞ በዚህ ጀፈሩ ላይ እኩል መብት አለው። ተያይዞ አንድ ላይ እንግዲህ የሚኖርበት ማህበረሰብ አካባቢ ነው። ጀፈሩ ነው። ቤታችን በሶስት በአራት የተከፈለ ነው። ጭስ ቤት አለ፣ በዛ ውስጥ የከብቶች ከብቶች አሉ፣ የእንግዳ ቤት አለ፣ መኝታ ክፍል አለ። ደጃችን ጠርገዋለን። ጀፈሯችን ከቤቴ ፊት ለፊት ያለውን ሁሉም እያንዳንዱ በመጥረግ ከግቢው ጋር ተመሳሳይ ውበት እንዲኖረው እናደርጋለን። ተመሳሳይ ውበት እንዲኖረ እና ወጥተን ፊታችን አይጠቁርም። ከቤት ከበር ወጥተን ግቢያችን ስናየው ፊታችን አይጠቁርም። ንጹህ ነው። አጥሩ አልፈን ጀፈሮ ስንወጣ ፊታችን አይጠቁርም። ንጹህ ነው። በዚህ የተነሳ ደስተኞችና ጤናሞች ሆነን ያኔ ሰርተው ፕላን አድርገው ስላስቀመጡልን በዚህ አይነት መንገድ ይኸው የሚገቡ ልማቶች በሙሉ ያለምንም ክርክር ልማቶቹ ተዘርግተዋል። እንሰት አለ፣ ቡና አለ፣ ሙዝ አለ፣ አቮካዶ አለ፣ ማንጎ አለ፣ ፓፓይ አለ። እነዚህ ነገሮች በሙሉ በየጓሯችን ብቻ ጆፈሯችን ማማሩ አይደለም ጓሯችንም ጭምር እንዲህ አይነት ያማሩ ቦታዎች እንዳሉን ነው እንግዲህ አካባቢ ጽዱ ማድረግ ጀፈሮ ጽዱ ማድረግ ግቢ ጽዱ ማድረግ ጓሮ ጽዱ ማድረግ ብዙ ነገሮች ሊጠቅሙን እንደሚችሉ አይተናል ውሃ መብራት ልዩ ልዩ ልማቶች በሚገቡበት ሰዓት የዚህ ጀፈሮ መስተካከል ትልቅ አስተዋጽኦ አላቸው ወደ ሌላ አካባቢ ግን እንደዚህ አይነት ተሞክሮ ቢሄድ እጅግ በጣም ወሳኝ ነገር ነው ብዬ ነው ማስበዋል ዋና ከተሞቻችን እንኳን በዚህ መልክ ቢሰፉ ለመሰረተ ልማት መዘርጋት፣ ለአገሪቱ እድገት ከሌላ ዓለም ለመስተካከል ይረዳል ብዬ አምናለሁ። ለመሰረተ ልማት ትልቅ አስተዋጽኦ አድርጓል። ወደ ሌላ አካባቢ ግን እንደዚህ አይነት ተሞክሮ ቢሄድ እጅግ በጣም ወሳኝ ነገር ነው። በድንበር የወሰን ማካለል በብዙ አቅጣጫ ላይ እንደዚህ አካባቢ ልምድ ቢወስዱ እኔ የተሻለ ነው ብዬ ነው ማስበው። ለነገም ከልማት አንጻር ከጤናም አንጻር ማለት ነው። ብዙ ዘርፈ ብዙ ነገሮች ይዘው ይመጣሉ። ሀዘን ይኖራል፣ ደስታ ይኖራል። ይሄ በዓላት በሚመጡበት ጊዜ እንደው የክት ልብስ ምንድን ነው? አሁን የበዓላት ልብስ ብትለብስ እንኳን እዚህ አካባቢ የሚቆሽበት ነገር የለም። እንዲህ ልክ በቃ እንደ መናፈሻ ወጥተ የምታርፍበት ደስ የሚል እንትን ነው። ጀፈሯችን ለእኛ ለኛ ውጋችን ነው፣ ምንም ባይኖረን እኛ እንደ ሀብት እናየዋለን። ድሮ በአባታችን ጊዜ ልጅህን ስጠኝ ሲል የወንድ አባት ወደ ሴት አባት ሲመጣ ምን አለህ ይባል ነበር። ሁለት ገባ መሀል ነች ውሃ ወንዛለኝ ጥሩ ጀፈሮ አለኝ ይል ነበር፣ አባታችን ማለት ነው። ለባለቤታችን ወይም ደግሞ ለባለቤታችን አባት ሀብት አልተጠየቀ ሜጌቻ የሚባል ወንዝ አለ፣ እንድብር ገባ አለ፣ አገና ገባ አለ። በሁለት ገባ መሀል ነች ትኖራለች፣ ጥሩ ጀፈሮ አለኝ ስጠኝ፣ ሀብት የለኝም ይሉ ነበር አባታችን። ይሄ ጀፈሮ በነገራችን ላይ እንዲሁም ብቻ መዘርጋት አይደለም፣ የሰላምም ቀጠና ነው፣ ለሰላምም መወያያ ቦታ ነው። እዚህ ትንሽ የለ ትልቅ የለ፣ ሁሉም ተያይዞ በዚህ ጀፈሮ ላይ እኩል መብት አለው። ጆፎረ እንዲጠበቅ ጆፎረ እንዲከለል ጆፎረ ማንም ሰው እንዳያደርገው ምንም ነገር ሊያደርግ የማይችልበት እርግማኖች፣ ቃለ መሐላዎች የታሰረው ጆካ ላይ። ጆካ ማለት የጉራጌ የመጨረሻው ሰበር ችሎት ማለት ጆካ ነው። ይህ እንጨት ሲተከለ ምድር ያደረጉት አንድ መሰብሰቢያ ነው። ሁለት ደግሞ የደከመው ሰው መንገድ ይሄደ አሁን ይሄ መንገድ አንድ ወረዳ ከአንድ ወረዳ ቀልፎም ሌላም ዞን ያገናኛል ይሄ መንገድ። ስለዚህ በእግር የሚመጣ ሰው ምን ያደርጋል? በበቅሎ ሆን በፈረስ ከመጣ ድሮ መኪና የለም ሲመጣ ምን ያደርጋል? እዚህ ጋ ያርፋል ማለት ነው። ጆፎሮ አይደለም የአካባቢው ሰው መንገደኛ የመጠበቅ ግዴታ አለበት። ቤት ይጠረጋል፣ ደጅ ይጠረጋል። ጀፎሮ የግድ ምክንያቱም ሽማግሌ ቀን እመጥበታል፣ ህፃናት ይጫወቱበታል። እና ይሄ በእያንዳንዱ ቤት ውስጥ የተጣለ ኃላፊነት ነው። ቤታችን በሦስት በአራት የተከፈለ ጭስ ቤት አለ። በዛ ውስጥ የከብቶች አሉ። የእንግዳ ቤት አለ፣ መኝታ ክፍል አለ። ደጃችን ጠርገዋለን። ጀፈሯችን ከቤቴ ፊት ለፊት ያለውን ሁሉም እያንዳንዱ በመጥረቅ ከግቢ ጋር ተመሳሳይ ውበት እንዲኖረው እናደርጋል። ግቢያችን ስናየው ፊታችን አይጠቁም፣ ንጹህ ነው። አጥሩን አልፈን ጀፈሮ ስንወጣ ፊታችን አይጠቁ፣ ንጹህ ነው። የገጠር ልማት ባለሙያዎች እንስሳትና ሰው አንድ ላይ መኖር እንደሌለበት ትምህርት በመስጠት እንስሳት ለብቻው ማድቤት ለብቻው የሰው መኖሪያ ለብቻው፣ ያንን ሁሉ ከሰው ምክርና አገዛ በመጨመር እንግዲህ የበኩላችንን ማስተዋጽኦ እያደረገን በእንዲህ አይነት መልክ አለ ማለት ነው። ይሄ አካባቢ ግቢው አጥር ይታጠራል። አጥር ታጥሮ አበባ ይተከላል፣ ጎመን ይተከላል፣ ማንጎ ይተከላል እንሰታለ ቡና አለ። መሬታችን ለም ነው። በደው እንሰራለን፣ መደባ አውጥተን ከዚህም በፊት ሽንኩርት ተጠቅመናል። ካሮት፣ ጥቅልል ተጠቅመናል። ጆፈሮ ላይ መሰረተ ልማቶች ስትሰራ እንደኛ አካባቢ የሚገጥም ነገር የለም። አጋጣሚ ያለንበት ቦታ የውሃ ዝርጋታ ያለበትና እንደዚሁ የመብራት ዝርጋታ ያለበት ስለሆነ አንደኛ ጆፈሮም ሲቀመጥ ለመሰረተ ልማት ታሳቢ ተደርጎ ይቀመጣል። ከዛ መሬት ላይ ማንም መቀነስ ማይችልም መውሰድ ማይችልም። እየጠበቀ ነው ለትውልድ ትውልድ የሚያሸጋግረው። እንደ ሀገር በጠቅላይ ሚኒስትራችን የተጀመረው በተለይ የኮሪደር ልማት ጆፈሮውን በማስዋብ እንደምታዩት አቮካዶ፣ ሙዝ፣ ፓፓያ፣ ማንጎ እዚህ ቀበሌ ላይ በስፋት ይገኛሉ። ይሄም ደግሞ የአካባቢያችን ማህበረሰብ ቀድሞ ከነበረው ወረት እየጨመረ አሁን መንግስታችን በተለይ ለአረንጓዴ ልማት በሰጠው ትኩረት ጭምር የጆፈሩን ይዘቱም ሳይለቅ እንደዚሁም ደግሞ የመንግስት ኢኒሼቲቭ ደግሞ በማስቀጠል ላይ እንገኛለን። የምግብ ዋስትናውም፣ የንጽህናውም፣ እንደዚሁም ደግሞ የባህልም ይዘቱ በተቀናጀ መልክ እየተሰራበት የሚገኝ ቦታ ነው።